በስማ ወወልድ ወመንፈስ ቅዱስ ናዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። አንተ ካህኑ ለዓለም በከመ ሲመቱ ለመልከጽ ገብረ መስቀል ሚዲያ ነው። ዛሬ በዚህ ሚዲያ የገባውት በቤተክርስቲያናችን ትልቁ አገልግሎት የክነት አገልግሎት ነው። መጽሐፍ ቅዱስ ብሉ ኪዳንም አዲስ ኪዳንም የኢየሱስ ክርስቶስ ክህነት የመልከጼዴቅ ክህነት ነው፣ የመልከጼዴቅ ክህነት የኢየሱስ ክርስቶስ ነው የሚል ቃል እናገኛለን። በዛሬው የትምህርታዊ ማብራሪያችን የምንመለከተው መልከጼዴቅ ማን ነው? ክህነቱስ ምንድን ነው? ኢየሱስ ክርስቶስስ በመልከጼዴቅ ለምን ተመሰለ? መልከጼዴቅስ ደግሞ ክህነቱ ከየት ወ እስከየት የሚለውን አጭር መረጃ ነው የምንነጋገረው። እንግዲህ በአራት በአራት ዮሐንስ ወንጌላዊ ካህኑ መልከጼዴቅ እነዚህን ቅዱሳን እናገኛቸዋለን። ስለ ዮሐንስ ወንጌላዊ ብዙ ጊዜ ስለ ተማማር ተከታታይም ስላየነ፣ አሁን የምንነጋገረው ስለ ካህኑ መልከ ጼዴቅ ነው። የካህኑ መልከ ጼዴቅ ታሪክ የሚጀምረው በዘፍጥረት ምዕራፍ አስራ ስምንት ምዕራፍ አስራአራት ቁጥር አስራ ስምንት ላይ ነው። ዘፍጥረት ምዕራፍ አስራ አራት ቁጥር አስራ ስምንት ላይ ነው። እዚህ ላይ የምናገኘው ታሪክ ታላቁ አብርሃምን እናገኘዋለን። አብርሃም ዘፍጥረት ምዕራፍ 12 ላይ እግዚአብሔር ጠራው። ከካራን ውጣ አለው። ከናን ግባ አለው። እባርካለው አለው። አሻግረሃለው አለው። ስትወጣ ግን ሁሉንም ነገር ጥለፍ ውጣ፣ እኔም ብቻ ምነ ውጣ አለው። ወጣ አብርሃም ምድረ ካራን ይላል። አብርሃም ከካራን ወጣ። አባቴ እናቴ፣ ቤተሰቤ፣ ያደግኩበት መልካ ምድር ሀገሬ አላለም። ሁሉን ነገር ጣል አድርጎ እግዚአብሔርን ተከትሎ ነው ወይም ደግሞ እግዚአብሔርን ሰምቶ ነው የወጣው። በዚህ በማቴዎስ ወንጌል ምዕራፍ አራት ላይ እነ ቅዱስ ጴጥሮስ እና ያዕቆብ እና ዮሐንስ ኢየሱስ ክርስቶስ በማይለ ስብከቱ ሄዶ እስካሁን አሳ ታጠምዱ ነበር፣ ከዚህ በኋላ ሰውን የምታጠምዱ፣ የምታስተምሩ፣ የምሰበስቡ ትሆናላችሁ ተከተሉ ሲላቸው ሁሉን ነገር ጣል አድርገው ለጊዜው በእግር ተከትለውታል። ፍጻሜው ደግሞ በስራ መስለውታል ማለት ነው። ለምሳሌ እዚህ ጋር እንደሞዴል የሚወሰደው ቅዱስ ጴጥሮስ አንድ አህያ ነበረው፣ አሳ የሚጭንበት አንድ መረብ ነበረው፣ አሳ የሚይዝበት አንድ በሬ የነበረው በመናጁ በጥማድ የሚያርስበት፣ እነዚህን ሁሉ ጥሎ ተከትሎታል። ለዚህ ነው በወንጌል እኛ ሁለን ሁሉን ጥለን ተከተልን ምን እናገኝ ይሆን ብሎ በዮሐንስ በማቴዎስ ወንጌል ምዕራፍ 19 ላይ ቅዱስ ጴጥሮስ ጌታን ሲጠይቀው እናንተማ በአስራ ሁለቱ ወንበር ላይ ሆናችሁ ትፈርዳላችሁ የሚለው አምላካዊ ስጦታ ሲሰጠው እንመለከታለን ማለት ነው። ስለዚህ አብርሃም የእግዚአብሔርን ድምፅ ሰማና እግዚአብሔርን ሰምቶ ወጣ ነው የሚለው ከወጣ በኋላ የሚገርመው ነገር ሀብትንም ንብረትንም ትዳርንም እግዚአብሔር ባርኮለት ይልቁንም ከዕለታት ባንድ ቀን የሎጥን የወንድሙን ሀብቱን፣ ንብረቱን፣ ቤተሰቡን አምስቱ ኮሎ ዶጎሞራውያን የሚባሉ ነገስታት ማርከው በወሰዱበት ጊዜ እንዲህ አለ አብርሃም። እዚህ ላይ ነው መልከ ጼዴቅ የሚጀምረው። አብርሃም ምን አለ? እግዚአብሔር ሆይ የወንድሜን ሀብቱን፣ ንብረቱን እና ቤተሰቡን እሱንም ማርከው ወስደዋል። በትንሽ ሀይል ብዙ ሀይል፣ በትንሽ ሰራዊት ብዙ ሰራዊት፣ በትንሽ ጉልበት ትልቅ ጉልበት አሸንፈን እንድንመጣ ፈቃድ ይሆናል ተቀደማል እና እግዚአብሔርን ጠይቆ የራሱን የሆኑ ወገኖቹን ይዞ ዘመተ ይለና ሲዘምት አምስት ነገሥታትን አሸንፎ ድል አድርጎ ወንድሙንም አብቱንም ንብረቱንም ቤተሰቡንም ይዞ ሲመለስ አንድ ነገር ትዝ አለው። እግዚአብሔር ለአዳም የገባው ቃል ኪዳን ከልጅ ልጅ ተወልጀ አድንሃል የሚለው ትዝስ ቢለው እንዲህ አለ ማይዝየ ትፌኑ ወልደከ መድንከ ዓለምን የሚያድነው ልጅህን መቼ ትልካለሃለና ጠየቀው። ይህን ሲጠይቀው እግዚአብሔር ለአብርሃም ቅርብ ስለሆነ ለሚጠይቀው ጥያቄ በየሰዓቱ ስለሚመልስለት ምን አለው? ወደ ደወለ ዮርዳኖስ ዮርዳኖስን ተሻገር ምሳሌውን ታያለህ፣ ሀዙያ ግን አደርስም አለና ነገረው። ዮርዳኖስን አብርሃም ሲሻገር ከአሁኑ መልከ ጼዴቅን አገኘው። እዚህ ላይ ነው ግን የሚጀምረው የቃል ኪዳን ባለቤት የክህነት ቃል ኪዳን የተሰጠው የአምላኩን ክህነት ለዘላለም ይዞ የሚኖር ካህንነቱ በእግዚአብሔር ዘንድ የተሰጠው ሥልጣን፣ የሰው ያልሆነ የእግዚአብሔር የሆነ ጊዜያዊ ያልሆነ ዘላለማዊ፣ በሞት የሚቀር ሳይሆን ለዘላለም የሚኖር ክህነት እንደ ከክርስቶስ እንደ መድኃኒዓለም እንደ ክርስቶስ ዘላለማዊ ክህነት የሆነ ማለት ሰጠው። መልከ ጼዴቅን አገኘው። ሲያገኘው አብርሃም ካህን መሆኑን አይቶ ወረደና ሰገደለት፣ አስራቱንና በኩራቱንም አቀረበለት። መልከ ጼዴቅ ደግሞ ለአብርሃም ወይኑንና ኅብስቱን አቀረበና ባረከው ይላል። እዚህ ላይ ነው የሚጀምረው እንግዲህ መልከ ጼዴቅ ክነት። በአጭሩ መልከ ጼዴቅ ክነቱ ከዚህ ነው የተሰጠው። ክነቱ ደግሞ ዘላለማዊ፣ ይልቁንም ደግሞ ያልሞተ፣ ይልቁንም ያልተቀበረ። አሁን ባለንበት ዘመን ካህናት ያገለግላሉ፣ ይኖራሉ፣ ያርፋሉ፣ አገልግሎታቸው በሞት ይገደባል ማለት ነው። የመልከ ጼዴቅ ክነት ግን በአንድ መልኩ መልከጼዴቅ አልሞተም። ብዙ ለምሳሌ እዝራ፣ ሄኖክ፣ ኤልያስ፣ አቡነ አረጋዊ፣ ዮሐንስ ወልደ ነጎድጓድ፣ እነዚህ ያልሞቱ የተሰወሩ እነ ኤልያስ እንዳሉ እናምን አለናል። እንደነዚህ የተሰወረ ያለ ከነክህነቱ ከነህይወቱ ከነነፍሱ ያለ ካህን ነው ማለት ነው። ስለዚህ የመጀመሪያው ያልሞተ ካህን መልከጼዴቅ ማለት ነው። ቀጥሎ ደግሞ ክህነቱን በሞት ያልተገደበ ካህን፣ በሌላ መልኩ ደግሞ ክህነቱ የኢየሱስ ክርስቶስን ዘላለማዊ ክህነት አስቀድሞ የተሰጠው ኢየሱስ ክርስቶስ ሲመጣም አንተ እንደ መልከጼዴቅ ካህን ነህ እያልክ አጥምቀኝ ብሎ ለዮሐንስ የተናገረለት መልከጼዴቅን። መጀመሪያ ያገኘው አብርሃም ነው ማለት ነው። አብርሃም አገኘውና ምን አለ? ተባረከ፣ ተባረከ። ይህ ብቻማ ይደለ። ወደ ዘፍጥረት ምዕራፍ 22 ላይ በወበዘርከ የተባረከ ሁሎም አሕዛበ ምድር በአንተ በረከት አሕዛብ በሙሉ ይባረካሉ። ዓለም በሙሉ ይባረካሉ። መልከ ጼዴቅ ባርኳሃል፣ እኔም ባርኪያለሁ ብሎ እግዚአብሔር እንደባረከው ምናየውም መልከ ጼዴቅ ማለት በመጀመሪያ ዘላለማዊ ክህነት የያዘ አብርሃምን የባረከ በአብርሃም ዓለምን የባረከ ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ላይ ዮሐንስ ሐዋርያው በመስቀል ስር እመቤታችን ወደ ቤቱ ይዞ ገባ ነው ምንለው፣ አይደለ? እመቤታችን ደግሞ በመስቀል ስር ወደ ዮሐንስ አብራ ሄደች ነው፣ አይደለ? በዮሐንስ ለኛ ተሰጣናለች። በዮሐንስ እኛ አገኝ ተራታል ነው። በአብርሃም በረከት እኛ ተባርከናል፣ በመልከጼዴቅ በረከት እኛ ተባርከናል ነው። አብርሃም ተባረከ፣ ዓለም ተባረከ ነው። ለዚህም ያው እንዳልነው ወደ ዘፍጥረት 22 ላይ በአንተ በረከት ዓለም ይባረካል ነው። ይሄ ስለሆነ መልከ ጼዴቅ ካህን ዘላለማዊ ካህን ነው እና የምናገኘው ዘፍጥረት 14:18 ላይ የመጀመሪያ ታሪኩ እናገኘዋለን። አንዱ ታሪክ ከዚያ ሲቀጥል ወደኋላ ሌላ ታሪክ አለው። ምን አይነት ታሪክ ነው ያለው? አዳም ሰባት ዓመት እግዚአብሔርን ሳይበድብ ንጽሕ ጠብቆ ትዳሩን ጠብቆ መረዳዳቱን ጠብቆ ሁሉን ነገር አድርጎ ትእዛዘ እግዚአብሔር ህገ እግዚአብሔር አክብሮ ሰባት ዓመት ኖረ። ሰባት ዓመት። በዚህ ሰባት ዓመት ውስጥ ኃጢአት የሚባል ነገር የለም በደል የሚባል ነገር የለም። መተላለፍ የሚባል ነገር የለም። ወንጀል የሚባል ነገር የለም። ህግ መጣስ የሚባል ነገር የለም። ስርዓት ማፍረስ የሚባል ነገር የለም። መጣላት የሚባል ነገር የለም። አንቺ አንተ የሚባል ነገር የለም። አንተ እንዲህ አደረግከኝ አንቺ እንዲህ አደረግሽኝ የሚባል ነገር የለም። ሰባት ዓመት። ከሰባት ዓመት በኋላ ግን እንደ ሰባቱ ዓመት አለዋ አዳም ትእዛዝ እግዚአብሔርን የእግዚአብሔርን ትእዛዝ አዳም ቢበድል፣ ሰይጣን ሔዋንን አሳተ፣ ሔዋን ደግሞ አዳምን አሳተችው። ሰይጣን ሔዋንን አበላ፣ ሔዋን ደግሞ አዳምን አበላችው። በዚህ ምክንያት በሰባት ዓመታቸው እግዚአብሔርን በደሉ ኃጢአት ሰሩ ማለት ነው። በዚህን ጊዜ እግዚአብሔርን ያክል ጌታ ገነትን ያክል ቦታ አጠው። ወደ ምድረ ፋይድ ተወሩ ነው ሲኖሩ በወቅቱና በሰዓቱ አዳም የሞተው ሞተ ተለየ ነው በመለየት ነው። አው ቁመው እየኖሩ እያሉ እግዚአብሔርን አጡ። ከዚህ ጊዜ ይሰውረን። ዛሬም በዓለማችን ላይ ብዙ ህዝብ ለምሳሌ ስምንት ቢሊየን በላይ የዓለም ቁጥር አልፏል ይባላል አይደል? ከእግዚአብሔር ጋር የሚኖረው ግን ስንት ህዝብ ነው ነው የኢትዮጵያ ህዝብ ለምሳሌ መቶ ሀያ ሚሊዮን መቶ ሰላሳ ይባላል አይደለ? ይሁሉ እውነት ነው፣ ሊሆን ይችላል፣ ሊበዛም ይችላል። ግን ከእግዚአብሔር ጋር የሚኖረው ስንት ቁጥሩ ስንቱ ነው ነው በቤተክርስቲያናችን ብዙ አገልጋይ አለ። ስንቱ ነው እውነተኛ አገልጋይ? ስንቱ ነው ከእግዚአብሔር ጋር ያለው? ብዙ ካህን አለ። ክህነታቸው ተጠብቆ የላቸው የሚኖረው ስንቶቹ ናቸው? ወይስ ደግሞ ዝም ብለው ደግሞ በማጭበረበር የሚኖሩ ስንቶች ነ ይህን ማየት የምንችልበት ይን እግዚአብሔር ያድለን። ስለዚህ አዳም ወዲያውኑ አልሞተም። ምንድን ነው ከእግዚአብሔር የተለየው እየኖረ ከእግዚአብሔር ተለይቶ ለዚህ ነው ብዙ ከዚያ ተለይቶ ቢበላ አይጠረቃ ቢጠጣ ቢጠጣ ቢበላ አይጠግብ፣ ቢጠጣ አይጠረቃ፣ ቢለብስ አይሞቀው፣ ቢናገር አይሰማ ይነግዳያ ተርፍ ገንዘብ ቢኖረው ደስተኛ አይሆን። ትዳር ቢኖረው በትዳሩ አይደሰም። ስራ ቢኖረው በስራው ደስታ የለውም። ስልጣን ቢኖረው በስልጣኑ የማይጠቀም በጣም ብዙ ነው ማለት ነው። ለምን ቁሞ ስለተለየ ማለት ነው። ስለዚህ አዳምና ሔዋን ወዲያው ነው አልሞቱም፣ ከዚህ የተለዩት። አሁን ሁለት አይነት ሞት አለ በእኛ ቤተክርስቲያን። አንደኛው በቁሞ እያለ የሞተ ይሄ አዳምና ሔዋን ሞት ነው የስጋና የነፍስ ሞት ይሄ በአቤል እና በቃየል የመጣው ነው። ቃየል አቤልን ገደለው፣ አቤል ሞተ። የመጀመሪያ የነፍስና የስጋ መለየት በዚህ መጥቷል ማለት ነው። ቁሞ ግን መሞት ግን በአዳምና በሔዋን የመጣ ነው። ስለዚህ 930 ዓመት ኖረ አዳም። እንግዲህ ከዚያር ጋር የኖረው ሰባት ዓመት ነው። ነገር ግን 923 ዓመት ከዚያር ተለይቶ ነው የኖረው። ከዚያር ተለይቶ አይደለም 923 ዓመት አንድ ቀን ለማደር ከባድ ነው ራሱ የሚገርመው ነገር ከባድ ነው፣ በጣም ግን እሱ ኖረ ከዚህ በኋላ ሞተ ማን አዳም ሲሞት ከሞተ በኋላ ይሄ በኖህ ዘመን የነበረው ማይበል መጣ ንፍር ውሃው መጣ ለምን ሲያጠፋው የአዳምን አስከሬን ምማን ነው ከመልከጼዴቅ ጋራ ኖህ ወደ መርከብ አስገብቶ ያ የመዓዝ ዝናብ ዘንወ ሲያልቅ እንደገና ከሴም ጋር ከኖህ ልጅ ጋራ መልከጼዴቅ ካህኑ ወስዶ በተፈጠረበት ምድር ቀራኔው ወሰደና ሴም ቀበረው። ኢየሱስ ክርስቶስ ዘላለማዊው ካህን ምሳሪያው የሆነው ካህን መልከጼዴቅ የአዳምን አጽም በቀራኒዎ ሲጠብቅ ኖረ። አማናዊው ካህን መድኃኔ ዓለም በቀራኒዎ መጦ ተሰቀለ። በቀራኒዎ መጦ ሲሰቀል ምንም እንኳን ያ ጥጦስ በቀኝ በኩል የተሰቀለው የማናይ ቀድሞ ወደ ገነት ቢገባም ነፍሳትን በርብሮ ከሲኦል ወደ ገነት ሲመልስ አዳም ወዲያውኑ ወደ ገነት ተመልሷል ማለት ነው። ስለዚህ መልከ ጼዴቅ ማለት አብርሃምን የባረከ መልከ ጼዴቅ ማለት ኢየሱስ ክርስቶስ መጥቶ ተሰቅሎ ዓለሙን እስከሚያድን ሲወድም በርብሩ ወደ ገነት እስከሚመልስ የአዳምን አጽም ሲጠብቅ የኖረ ካህን ነው ማለት ነው። ለዚህ ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ምእመን ሲሞት ካህኑ መስቀል ይዘው ጽና ይዘው ዲያቆኑ መስቀል ይዞ ወደ መቃብር ቦታ ይሄዱና ወይ ቤላ ለምድር ዘነሳይኮ ስጋ ለኪ በሰላም አግባይኩ ለኪ። አንቺ መሬት፣ ወይ ከአንቺ አንድ ጭብጥ አፈር ወስዶ መድኃኔ ዓለም ይችን ነፍስና ስጋ አዋህዶ ነበረ። አሁን ኮንትራቱ ተቋረጠ። አሁን ጽዋው ሞላ፣ ነፍስ ወደ ፈጣሪዋ ሄደች፣ ስጋን ብድር ነውና ወደ አፈርነቱ ሊመለስ ነው ይልና ካህኑ ከአፈሩ ላይ ዘግኖ ግንዘት ከደገመ በኋላ ይበትነዋል። ከዚያ ቀጥሎ አስከሪሩ ቅዱስ አስከሬን ገብቶ ይከበራል ማለት ነው። ስለዚህ መልከ ጼዴቅ ማለት የአዳምን አጽም ኢየሱስ ክርስቶስ መጥቶ ተሰቅሎ ወደ ገነት እስከሚመልሰው ሲጠብቅ የኖረ ነው ማለት ነው። እና ካህናት ጠባቂዎች ናቸው። አያችሁ፣ እንኳን የቆመውን የተቀበረውን። ለዚህ ነው ዛሬ ካህናቱ በንሳባት ቤተክርስቲያናችን መዝገበ ህያዋን፣ መዝገበ ሙታን፣ መዝገበ ህፃናት እያለች አላት። እና በቤተክርስቲያን ሁለት አይነት ሰዎች እንጠረለ አንድ ያረፉትን የከሌና የከሌ ነፍስን ማር ተዘከር ሌላው ደግሞ አስቡን ያሉትን ያሉትን ደግሞ አስብ እያሉች መዝገ በቤተ መቅደሱ ውስጥ የሞቱትንና ያሉትን አንድ አድርጋ የምጠራ ብቸኛ ቤተክርስቲያን ማለት ነው። ለዚህ ነው ካህናቱ የሞቱትን መልከጼዴቅ በመቃብረ የአዳመላጥ ሲጠብቅ እንደሆነ በቤተክርስቲያን ነፍሰገብሩ እያሉ ሁለት ዓመቱ እያሉ ካህናት ያስጠራሉ። እንደገና ያሉትን ደግሞ ጸበል እየረጩ ንስሐ እየሰጡ ወንጌል እያስተማሩ ወደ ቤተክርስቲያን እያቀረቡ ካህናት አገልግሎታቸው ሊወጣ ነው ማለት ነው። ስለዚህ ካህናት ልግ ታቸው የሚወጡት በዚህ በመልከ ጼዴቅነት ነው ማለት ነው። ወደ አዲስ ኪዳን ስንመጣ እንደው መልከ ጼዴቅ ማለት ምን ማለት ነው የሚለውን እኔና እንጨርስ። በማቴዎስ ወንጌል ምዕራፍ 313 ላይ ዮሐንስ 30 ዓመት ከስድስት ወር ሲሆነው ጌታ 30 ዓመት ሲሆነው በዮርዳኖስ ተገናኙ። ሲገናኙ ና እንውረድና ትእዛዝን እንፈጽም ስርዓትን እንፈጽም አለና ኢየሱስ ዮሐንስን ይዞት ወደ ዮርዳኖስ ወረደ። ወረደና አጥምቀኝ አለው ሲለው ጥያቄ ሊመጣ ነው። አጥምቀኝ ሲለው ጌታ ሆይ አለው ይባለ መጥምቅ ማለት ነው። እኔ ወደ አንተ ልመጣ እንጂ አንተ እንዴት ወደ እኔ ትመጣለህ? አንድ ሁለተኛው፣ እኔ በአንተ ልጠመቅ እንጂ አንተ በእኔ እንዴት ትጠመቃለህ? እንዴት ትጠመቃለህ? በሦስተኛ ደረጃ አንተ እኔን ብታጠምቀኝ አምላክ ነህ። እኔ ግን አንተን ላጥምቅ ብልህ እንኳና በምናን ስም አጠምቅሃለሁ? ሌሎቹን ግን በአንተ ስም አጠምቃቸዋለሁኝ። አንተን ግን በማን ስም አጠምቅሃለሁ ሲለው አንተ ካህኑ ለዓለም በከመሲመቱ ለመልከጼዴቅ የተሳለ እግዚኦ ው እንደ መልከጼዴቅ የቅደ ዘላለም ክህነት የሆነ ለአምላክ ሆይ፣ ይቅርበለን ማረን፣ ለእኛም ፍቀድልን እያልክ አጥምቀኝ አለው። በዚህ አጠመቀው። እጁን ከፍ አድርጎ አጠመቀው። አጥመቆ ዮሐንስ ለኢየሱስ ዮሐንስ ኢየሱስን አጠመቀው። ወገሰሶን ትገሰስ ርሶ የማትዳሰሰውን ራሱን ዳሰሰው። ፈሉ ማያት ዲበርሱ ውኃዎችም ሲያጠምቀው ፈሉ ይላል ተቀደሰት ማይ በጥምቀቱ። ኢየሱስ ክርስቶስ ሲጠመቅ ውሃዎች ተቀደሱ ተባረኩ ማለት ነው። ስለዚህ በአጭሩ አብርሃምን የባረከው የአዳምን አጽ የጠበቀ ዳግማዊ የአዳም መድኃኒያለም መጥቶ በዮርዳኖስ ሲቆም በመልከጼዴቅ ስም የተጠመቀለት ካህን ማን ነው? ኢየሱስ ክርስቶስ የባረከው መልከጼዴቅ ማለት ነው። ሌላው ዕብራውያን ዕብራውያን አምስት ስድስት ላይ አንተ እንደ መልከ ጼዴቅ ሹመትህ ክህነትህ ለዘላለም ነው። ማንም ኢየሱስ ክርስቶስን ሌላው ዕብራውያን ስድስት ሀያ ላይ ኢየሱስ ክርስቶስ ሹመቱ እንደ መልከ ጼዴቅ ዘላለማዊ ነው ክህነቱ፣ ክህነቱ ዘላለማዊ ክህነት ነው። ይህንና አሁን እዚህ ላይ ለመጨረሻ የነሐሴ 29 ቀን ድጓ እንዲህ የሚል ነገር አለ። መልከ ጼዴቅ እናትም አባትም የለውም፣ ከየትም እንደመጣ የማይታወቅ የሚል ነገር አለ። መልከ እናትም አለው አባትም አለው አምጭም አለው የሾመውም አለው። ስለዚህ መልከ ጼዴቅ እንደኛ ሰው ነው የዘር ሐረግ ያለው እናት አባት ያለው እግዚአብሔር መርቆ ለክህነት ያበቃው ነው። ስለዚህ ዮሐንስ ወንጌላዊ በአራት ካህኑ መልከ ጼዴቅ በአራት ሁልጊዜ ቤተክርስቲያናችን የመልከ ጼዴቅ አገልግለው የሚሞቱ በሞት ክህነታቸው የሚገደቡ ካህናት እንዳሉ ለዘላለም ክህነቱ ጸንቶ የኖረ ኢየሱስ ክርስቶስ ባለባት ዓለም ላይ ለዘላለም፣ ብሉ ኪዳን፣ አዲስ ኪዳን ክህነቱ ጸንቶ እስከ ዘላለም የሚኖር መልከ ጼዴቅ ካህን ያላት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። እና የካህኑ መልከ ጼዴቅ በረከቱና ረድቱ እንዳይለየን የአምላካችን ጊዜ መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክና ሸር አድርጉ። ለሁሉም እንዲዳረስ አድርጉ። ሚዲያውን አሳድጉ። ሰላም። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።